ልዩ የሆነውና በርካቶች በጉጉት ሲጠባበቁ የነበረው በጣም በሚገርም ሁኔታ የአርባ አራት ጥንዶች ሰርግ በአንድ ቀን ተፈጽሟል። ቤተ ክርስቲያን አርባ አራት ጥንዶችን ሞሸረች። አርባ አራት ጥንዶች በስርዓተ ተክሊልና ተማስባን በአንድ ቀን ጋብቻቸውን ፈጸሙ። በኢትዮጵያ ጃንድረባ ትውልድ ጃን ቃና ዘገሊላ በሚል የቅድመ ጋብቻ ትምህርት የወሰዱት 44 ጥንዶች ግንቦት 1 ቀን 2017 ዓ ም በቶታል ደብረገነት ቅድስት ስላሴ ካቴድራል ተሞሽረዋል። ይህ የብዙሃን ጋብቻ መርሃ ግብር አላማ ያደረገው ወጣቶች በስርዓተ ቤተ ክርስቲያን ጋብቻቸውን እንዲፈጽሙ ለማድረግ ቤተ ክርስቲያን ልጆቿን በህብረት የምትድርበትን ቀን ለመፍጠርና በሰርግ ምክንያት የምሰባሰብ ትልቅ ኦርቶዶክሳዊ ቤተሰብና ማህበረሰብ ለመገንባት እንደሆነ ተገልጿል። በዚህ መሰረት በእግዚአብሔር መልካም ፍቃድ 44 ጥንዶች ዛሬ ግንቦታ 1 ቀን 2017 ዓመተ ምህረት በቶታል ደብረገነት ቅድስት ስላሴ ካቴድራል ብፁዓን በውልቃነ ጳጳሳት በተገኙበት በደማቅ ስነ ስርዓት ጋብቻቸውን ፈጽመዋል። እንኳን ደስ አላችሁ በማለትም በርካቶቹ መልካም ምኞታቸውን እየገለጹላቸው እንደሚገኙ ጭምርም ነው። ሚኪ ነኝ። ከሚኪታ ወርን ፎን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።